አይጉኝ ለፍላፊ አርጋችሁኝ። እሺ፣ እንዴት ናችሁ? አሁን ምግቤን በልቼ ቡና ጠጥቼ ተመለስኩኝ። ይቅርታ። እሺ፣ ከስድስት ወር በኋላ ወደ ኖርዌይ ተመለስኩ። እንግዲህ በዚህ መሃል ከ2012 እስከ አሁን ድረስ አማርኛ የማውራት አጋጣሚ አልነበረኝም እና እንደገና መርሳት ጀመርኩኝ። ያው ቋንቋ ፕራክቲስ ካላርጉት ለመርሳት በጣም ቀላል ነው። ሁሉ ጊዜ ሀሳቡ ነበረኝ እንደገና ለመማር አሁን ሰምር ላይ አምሃሪክ አካደሚ የሚባል ኢንስተግራም ፔጅ አገኝቼ እሱን ኮንታክት አድርጌ እንደገና መማር ጀመርኩኝ። በዚህ አጋጣሚ ለአምሃሪክ አካደሚ ሻውት አውት ማድረግ እፈልጋለሁ። ከ13 ዓመት በኋላ ይህን ደስ የሚል አምሃሪክ አካውንት በመክፈት ታሪኬን ለመናገር፣ አማርኛዬን እንደገና ለመመለስ ከፈትኩኝ። ከዚ በኋላ በቃ እንደምታውቁት ታሪክ ነው። አይ ለፍላፊ አደርጋችሁኝ። የእሱን አማርኛ በተሰሙት ወደኞቼ ሰላም ነው? ሰሞኑን ስለ አማርኛዬ በጣም ብዙ ጥያቄዎች እየመጡልኝ ነው። ስለዚህ በትንሹም ቢሆን ታሪኬን ልንገራቸው። አያቶቼ የተለያዩ ስራዎች እየሰሩ ከ40 ዓመት በላይ ኢትዮጵያ ውስጥ ኖረዋል። በዚህ ምክንያት አባቴ የመጀመሪያዎቹን 15 16 ዓመት እዛ ነው የኖረው። ከዛ በኋላ ወደ ኖርዌይ ተመለሰ ከእናቴ ጋር ከተጋባ በኋላ እንደገና አብረው ወደ ኢትዮጵያ ተመለሰው ለአስር አመት ያህል እየሰሩ ኖሩ። የሱን አማርኛ በተሰሙት ደግሞ እረ በስማም ይሄማ ጎንደሬ ነው የምትሉት። እና ትንሽ ቪዲዮ አብረን እንስራ ብዬ ብለምነው ብለምነው ብለም ነው እምቢ አለኝ። ምን ላድርግ? አይጉድ አይ ጉድ። ቡና ይንቀሰቀሰ። የቀረውን ነገ እቀጥላለሁ። እሺ እንዳትጥፉ። ቂት ሳይሆን ጥቂት። አይ ጉድ። ሰላም እንዴት ናችሁ? ምን አዲስ ነገር አለ? እኔ በጣም ደስ ብሎኛል። በቅርቡ አዲስ አበባ እሄዳለሁ እና በጣም ቆይቻለሁ፣ ከሄድኩ ግን ለጥቂት ሳይሆን ጥቂት ለጥቂት ቀናት ብቻ ስለሆነ ጊዜን በቆንጆ ሁኔታ ማሳለፍ አለብኝ እና ምንድን ነው የሚባለው ከቅዳዳ ይሻላል ጨምዳዳ ነው አይደል? ስለዚህ አሁን የምጠይቃችሁ ምርጥ ምርጥ የቡና እና የምግብ ቦታዎችን የት ነው የማገኘው? ኮምት ላይ ጻፉ ልኝ ባካችሁ። በተረፈ ፎሎው ስላደረጋችሁ በጣም አመሰግናለሁ እና መልካም ቀን ቻው።